ያለው እዚህ በሀገራዊ ምክክር ፕሮግራም ተሳታፊ ነኝ። ከሚዲያዎች ዘርፍ ም ዲስ ሚዲያን በመወከል ከሌሎች ሚዲያ አካላት ጋር አንድ ቡድን ሆነን እንደ ሀገር የሀገሪቷ ያሉባት ችግሮች ምንድን ናቸው፣ እኛም የህብረተሰቡ አካል እንደመሆናችን በየአካባቢያችን ከምንታዘበው ከምናውቀው፣ ምናልባትም የግጭት ምክንያት ያለመግባባት ምክንያት ይሆናሉ ምን ያሰብናቸውን ሀሳቦች በሙሉ በዝርዝር አንስተን ተወያይተንባቸው እነዚህን ሀሳቦች በአጀንዳ ቢቀርቡና ህዝቡ ቢወያይባቸው የጋራ መግባባት ቢደረስባቸው ለሀገራችን ሰላም በፍቱም መድኃኒት ሊመጣበት ይችላል የሚል መግባባት ላይ በመድረስ አጀንዳዎቹን እስከ መጨረሻው ድረስ ብዙ ሂደቶችን አልፈን በመጨረሻም ለሀገራዊ ምክክር ኮሚሽኑ እስቲ እንመካከር እንመካከር ምንድነው ነገሩ? እስቲ እንመካከር እንመካከር ይፈታል ችግሩ። እንነጋገር በሎ እስማማ ከዱካ አይመጣም እኛን ያስማማ። ውይይቱ ላይ እውነት ስለመናገር በጣም ንቁ ተሳትፎ ነበር። ከሁሉም ማቅታቸ የመጡ የሚዲያ አካላትም የትኛውን አጀንዳ መሆን ያለበት የሌለበት መግባባት ያለን በየትኞቹ ጉዳዮች ላይ ነው ከዛም አልፎ ወደ ውይይት ደረጃ እንኳን በሚመስል መልኩ ጥልቅ የሆነ ውይይትና የጋራ መግባባት የተደረሰው ከውይይትና ከክርክር በማለፍ ነው ማለት ነው። አንድ አድርጎ የገመደን ፍቅር ሳለን እኒ ብንተንጣለን የትንደርሳለን ተለያይተን ተቦዳለን ከምንካረር አጀንዳ ይሆናሉ ብለን እንደ ሀገር የለየናቸውን ጉዳዮች ስናመጣ ሁላችንም ከየራሳችን አረዳድና ከግንዛቤያችን ተነስተን እነዚህ ነገሮች አጀንዳ መሆን አለባቸው ስንል የትኛውም ወገን ጣልቃ ገብነት ሳይኖር በተመደብንበት ከተለያዩ ሚዲያዎች ተመጣን። ሁላችንም በነፃነት የሚመስለን ተነጋግረን ከተወያየን ከተማመን በኋላ ነው አጀንዳ ይሆናሉ ብለን ያስቀመጥናቸውን ነገሮች የለየ ነው። የማንም ታልካገብነት ታልቃገብነት የሚሆን ወይ ደግሞ ምክር ሀሳብ አልነበረም። እያንዳንዳችን ከራሳችን ከምናውቀውና ህብረተሰብ ውስጥ ከምንታዘበው ነገር ተነስተን እነዚህ ነገሮች የጋራ ውይይት ያስፈልጋሉ ብለን ያሰብናቸውን ጉዳዮች ነው ለአጀንዳነት ይመጥናሉ ወይም ደግሞ ቢሆኑ ጠቃሚ ናቸው ብለን ያስብናቸውን ያቀረብ ነው። በዚህ መሰረት ምናልባት እነዚህ ያቀረቡ አጀንዳዎች ለወደፊት ለህዝቡ ለውይይት ቢቀርቡና ህዝቡ በደንብ ቢወያይባቸው ህዝቡ የተወያየባቸው ጉዳዮች መፍትሔ ያመጣሉ ብለን ስለምናስብ ልክ በዚህ ልክ በነፃነት አሳታፊ የሆነ ሁሉን አካታች የሆነ ነፃ ውይይት ቢደረግ በእነዚህ አጀንዳዎች ላይ ለህዝቡ ወይም ደግሞ ለሀገራችን ዘላቂ ሰላምን ያመጣል የሚል ተስፋ አለን።

ምን መካከር ይፈታል ችግሩ መነጋገር በሎ ምስማማ ከሩቃ አይመጣም እኛን ያስማማ መነጋገር ይቅር መካረሩ

ሀብታም ማሳየር ነው የሚባለው። ከጤና ሚኒስቴር የጤና ሚኒስቴር ሰራተኞችን ጤና ሚኒስቴር ወክዬ ነው እዚህ መድረክ ላይ የተሳተፍኩት። ሁላችንም እንደምናውቀው እንደ አንድ ኢትዮጵያዊ ቤታችን ብለን የምንጠራው ቤት ብለን የምንጠራው ነገር መሬት ስላለው ግድግዳ ስላለው ጣራ ስላለው ወይም ሌሎች ነገሮች ስላሉበት በውስጡ ቁሶች ስላሉ ሳይሆን ሰውን ሁኖ ሰዎች ደግሞ በአግባቡ ተግባብተው ሲኖሩበት ነው የእውነት ቤት የሚባለው። በዚህም ሂደት ምናልባት በሶስት ቀን ቆይታችን ያየነው ነገር ቤታችንን እናትና አባቶቻችን ቁጭ ብለው እየተመካከሩ ሀሳባቸውን እየተለዋወጡ መሆን ያለበትን እኛም ልጆቹን ቀርጸው እንደሚያሳድጉት ሁሉ በዚህ መድረክ ላይ ያየነው ትልቁ ነገር ማንም ሰው ሳይፈራ ማንም ሰው ሳይሸማቀቅ፣ ማንም ሰው ሀሳቡ ሳይገደብ የመሰለውንና ወክሎ የመጣውን ተቋም እንዲሁም መኩሎ የመጣውን አካል ሀሳቡን በነጻነት በማንሳት በኩል እንደዚሁም ከቤቱ በሚነሱ ሀሳቦች ላይ የተሰማውን ሀሳብ በማንጸባረቅ በኩል ነጻ ሆኖ ሁሉም ደስተኛ ሆኖ እኔ በጣም ደስ ብሎ ያለፍኩበት መድረክ ነውና ጥሩ መድረክ ነው የሚለውን ሀሳብ ማንሳት እፈልጋለሁ። እንግዲህ ቀጣይ ከዚህ መድረክ በሚጠበቁ ምናልባት አጀንዳ ማሰባሰቡ በራሱ ውጤት አይደለም። አጀንዳ ማሰባሰቡ በራሱ የመጨረሻ ነገር አይደለምና ቀጣይ በሚኖሩ መድረኮች ላይ እነዚህ የአጀንዳ አሰባሰቡን ሂደት ስናይ ምናልባትም እንደ በተለያዩ በየቡድኑም ጭምር በየአደረጃጀቱ ስንወያይበት የመጣንበት መንገዱ በራሱ አስተማሪ ነው። ምናልባትም የሆነ አካል ላይ ከታችን ጀምር የመጀመሪያ ቀን ላይ የጀመርንበት አግባብ ከአጀማመራችን ጀምሮ አንድነታችን በሚገልጽ በሚያንጸባርቅ መልኩ የአገራችንን መዝሙር ዘምረን በጋራ ነው ተመርቀን በአባቶቻችን ይህንን መድረክ የከፈት ነው። እሱ ብቻ አይደለም። በየውይይታችን ላይ የመጣንበት ሂደት በራሱ ለሁላችንም አስተማሪ ነበር። እያንዳንዱ ተበታትኖ የጀመረውን ሀሳብ ጠበብ ጠበብ እየተደረገ መጨረሻ ላይ የጋራ አቋማችን ነው በሚልም ያስረከምንበት ለምክክር ኮሚሽኑ ሂደት በራሱ ለሁላችንም ትምህርት የሚሰጥና እውነትም ይህም ምክክር በዚህ ምክክር መድረክ ብቻ ሳይሆን ወደ ተቋሞቻችንም ስንመለስ ልንተገብረው ይገባ ነበር የሚለውን ነገር እንደ በተናጠልም በየሻይቡና ፕሮግራሙ ላይ እናወሳ ነበርና አስተማሪ ነው የሚለውን ነገር ማንሳት ፈልጋለን አንድ

ማድረግ ሀሳብ መሰባሰቡ አጀንዳ መሰባሰቡ በራሱ ውጤት ስለማይሆን ቀጣይ በሚኖሩ ሂደቶች ላይ አሁንም ደረጃውን ጠብቆ በመጣንበት ጥሩ ነው ብዬ እንዳመሰገንኩት ሁሉ ቀጣይ በሚኖሩ መድረኮች ላይ አሁንም የተሰበሰቡ አጀንዳዎችና ሀሳቦች በደንብ ተደራጅተው ፋይናል በሆን ባለበት አግባብ ሁሉም የድርሻውን ተወጥቶ፣ እኔ በዚህ መድረክ ላይ ኢትዮጵያዊ ሆኖ ያልተሳተፈ አካል ብዬ ለመውሰድ ቸገራለሁ። ሁሉም ተሳትፎበታል እና የጋራ ሀሳባችን ነው። እንዲሁም መጨረሻ ላይ የነበሩ ሀሳቦች ሲጨመቁ፣ እውነት ኢትዮጵያ ውስጥ እኮ የምናነሳቸው በርካታ ብዙ የሚመስሉ ነገሮች ጨመቅ ስናደርጋቸው በጣም ጥቂቶችና እነዛም ደግሞ በጋራ ሆነን መልስ መስጠት የምንችልበት ነው ስንባባል ስለነበረ፣ በእርግጠኝነት የጋራ ሀሳባችንን ወደ አንድ አምጥተናል። የጋራ ውጤቱም ላይ ሁላችንም ድርሻ አለን። ሁላችንም የድርሻችንን ስንወጣ፣ ስንተባበር፣ ስንተጋገዝ፣ በእርግጠኝነት ዛሬ ላይ የምንጨነቅበት፣ ዛሬ ላይ የምንፈራው፣ ዛሬ ላይ የምንሰጋቸው ስጋቶቻችን ተቀርፈው ነገ በጣም የምንደሰታበት፣ የምንኮራበት፣ ሌሎችም ሀገራት ተሞክሮ የምትሆን ኢትዮጵያችንን እንገነባለን በጋራ ብዬ አስባለሁ። አመሰግናለሁ። እንመካከር እንመካከር ምንድነው ነገሩ? እስኪ እንመካከር እንመካከር፣ ይፈታል ችግሩ። መነጋገር በሎ ንስማማ፣ ከሩቃ አይመጣም እኛን ያስማማ። መነጋገር ይቅር መካረሩ፣ ይሻልልም ወይ በመካከሩ